እችም ቀነኒ ናት። አንዳንድ እያለ እየተለቀቀ ነው እንግዲህ። የቀነኒ አዱኛ ፎቶዎች ተመልከቱ። ቤተሰብ ገና ብዙ አለን የምንለቀው እያሉ ነው። ጉዱን ስሙ፣ ጉዳችሁን ተመልከቱ። የቀነኒ አዱኛ የደረሰባት ነገር አሁን በደንብ እየተለቀቀ ነው። የተለያዩ ፎቶዎች እንደምታዩት ከንፈሯ ተሰንጥቆ ደም በደም ሆኗል። እንግዲህ ተመልከቱ። ገና አለን እያሉ ነው ቤተሰቦች ገና ብዙ ነገር አለን። ምን ለቀው ገና ያልተለቀቀ መቼ ተነካ ና እያሉ ነው። እንግዲህ አንዳንድ እያሉ እየለቀቁ ነው። ይህችም ቀነኔ አዱኛ ናት እየተባለ ጉርሻ ፔጅ ላይ ተለቋል ማለት ነው። ቤተሰብ መረጃ እያወጣ ነው። በእያንዳንዱ ያሳዝናል። ቀነኔን ማን ገደላት? አይ አይታችሁ ፍረዱ። በቃ ያማ ላይደን በጣም ነው የሚያመው። ቤተሰብ ተቃጠለ። ኢትዮጵያ እውነት የሚደበቅበት ሀገር። ለዛ ነው ሰው እውነት ሲናገር ሙልጭ ታደርጋላችሁ። ሀቅ የሚናገር አትወዱም። ሌባና አጭበርባሪውን ውሸታሙን ግን በጣም ነው የምትደግፉት። ችግራችን ይሄ ነው። ኢትዮጵያ እውነትን ማውጣት ስለማንወድ። እንግዲህ ስለ ቀነኒ ይኸው አለን ገና እያሉ ነው። ቤተሰብ አለ ገና ያልተለቀቀ ያልተነካ፣ ይቀጥላል እናወጣለን እያሉ ነው። አባት አሁንም ፍትህ ለልጄ ሲሉ እየሰማን ነው። እስኪ ቪዲዮን እስከ መጨረሻ ተከታተሉት። በጣም ያሳዝናል። ፍትህ ለቀነኒ አዱኛ ፍትህ ሴድ እንግዲህ የቴዲ ሚስት ዛሬ ቲክቶክ ላይ በጣም ህዝቡን አስለቅሳለች። አልቅሳ ማለት ነው ፍቅሬ የላንተ መቼ ያምርብኛል የሚለውን ሙዚቃ አብረን ይሻላል በሚለው ለቃ እንግዲህ ህዝቡንም በእንባ አስነብታለች ማለት ነው። በጣም ያሳዝናል። ዜድ ፈጣሪ እንባሽን ያብስልሽ ገዳዩን ያስገኝልሽ፣ እህቴ ለሙላው ቤተሰብ መጽናናቱን ይስጥሽ። አይዞሽ። በጣም ያሳዝናል። ቴዲ አደለም ላንቺ እኛ ሁላችንም ልባችንን ሰብሯል። የምር ያላዘነ የለም በቴዲ የዋህ መስኪን፣ በጣም ጥሩ ልጅ ነው ቴዲ። ቤተሰብን ብቻ ሳይሆን በአጠቃላይ የሙላ ኢትዮጵያ ህዝብ በሙሉ በእሱ ልቡ ተሰብሯል፣ አዝኗል። ፈጣሪ እየፍረድባቸው። ዜድ ፈጣሪ ያጽናሽ እህቴ፣ መጽናናቱን እያድልሽ መዳን ያለም ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ርፍረፊ በለልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን፣ ይድናንኝ። ዛሬ እንግዲህ ስለ ቀነኒ ሰሞኑን አነጋጋሪ ሁኔታ የሆነው የቀነኒ ጉዳይ ነው ማለት ነው። የቀነኒ ጉዳይ ምንድን ነው አነጋጋሪ የሆነው የሚለውን አብረን እናያለን። እንዲሁም ደግሞ ዜድ የቴዲ ሚስት እንግዲህ እሷም የሚያሳዝን ህዝቡን ሁሉ ቲክቶክ ላይ ዛሬ ህዝቡን ሁሉ ያስለቀሰ ነገር ለቃለች። በጣም ያሳዝናል። እግዚአብሔር ያጽናሽ እህታችን ዜደ ማለት ነው፣ መጽናናቱን ይስጥሽና። ስለ ቀነኒ አሁን ሁሉም ሰው እንደገና እንደ አዲስ እሳት እየተቆሰቆሰ ነው። እንግዲህ ከሞተች አራት ወራት ተቆጥረዋሉ። ምንም አይነት መፍትሄ ሳይገኝ እንግዲህ የተቋጨው ነገሩን እንደሰማችሁት እንዳተያችሁት ነው። የነበረውን ሁኔታ እየተከታተልን እኛም ስናደርሳችሁ ነበረ። ይሁን እንጂ የቀነኒ አዱኛ እንግዲህ ያጫሉ እንትን ላይ ማለት ነው ያጫሉ አዋርድ የአራተኛ አመት አዋርድ ላይ የኦሮምኛ ትልቅ ሙዚቀኛ ተብሎ እንግዲህ አንዷለም ጎሳ ተሸልሞ ነበረ ማለት ነው። በተወካዩ በኩል እሱም ያስተላለፉ ለአራት አመታት ተስፋ ቆርጬ በሙዚቃ በነበርኩበት ሰዓት ላይ ቀነኒ አዱኛ ለእኔ እዚህ ቦታ እንድደርስ ያደረገችልኝ እሷ ስለሆነች ለእሷ መታሰቢያ ይሆንልኝ በማለት ይሄንን ነገር አስተላልፎ ነበረ። ይሁን እንጂ ግን ነገሩ ሌላ ነው። ልክ በዛው መንግስት ደግሞ ይሄ የምታዩት ፎቶ በራሷ በቲክቶክ አካውንቷ ላይ በቀነኒ ላይ ተለቀቀ ማለት ነው። ማንለቀቀው ምንለቀቀው አልታወቀም። ይሁን እንጂ ይህ ፎቶ የማን ነው እንዲሁም ደግሞ ፍትህ የምናገኝበት ከሆነማ ገና ብዙ አለን የሚለቀቅም ብለው መልእክት አስተላልፈዋል። ቤተሰብ ተብሏል። እንዲሁም አባት መልእክት አስተላልፈዋል። አባት ፍትህ ለልጄ እባካችሁ ኢትዮጵያ ህዝብ ከኔ ጋር ቁሙ የሚል መልእክትም አስተላልፈዋል ማለት ነው። ይህ ፎቶ ከወጣ በኋላ ይህን ፎቶ ማን ለቀቀው? ያውም በራሱ አካውንት የእሷ ስልክ ማንጋን ያለው የቀነኒ አዱኛ ስልኳ ማንጋን ያለው በእርግጠኝነት ይህ ይህን ፎቶ የለቀቀው ሰው በጣም ያሳዝናል። አይኗ ስር እንደምታዩት በልዟል፣ ፊቷ አባብጧል፣ ተለውጣለች። እሷ አይደለችም ናት የሚል ክርክር ተነስቷል። በትክክል እሷ ናት። እሷ እንደሆነችም አንገቷ ላይ ያለውና ቀዩ ልብስ የለበሰችው እንዲሁም ያሰረችው ሻሽ ምልክት ናቸው ማለት ነው። እሷናት ሲጀምር ሶስት አራት ፎቶች እኮ አይተናል። አድር ስለ ቀነኒ ፊቷ የበለዘ ብዙ ነገሮችን አይተናል። ብዙ መረጃዎችን አይተናል ሰምተናል። ግን ጆሮዳ አባልበስ የሚባል ነገር አድርገን ሆኖ ያለፍ ነው ማለት ነው ኢትዮጵያ ሕዝብ እውነትን ለማውጣት በጣም ስለሚረቅብን ስለማንወድ እውነት ነገርን ማለት ነውና በጣም በሚያሳዝን ቅስም በሚሰብር ሁኔታ የቀነኒ ፎቶ የባስ ብሎ የሚያሳዝን ሌላ ጉድ በተዋል ማለት ነው። በጣም ያሳዝናል። ግን እንደኔ እንደኔ ማለት ነው ይህ ሰው ይህን ፎቶ የለቀቀው ሰው መያዝ አለበት። ስለ ቀነኒ የሚያቀው ነገር አለ። ስለ ቀነኒ አሟሟት የሚያቀው ነገር አለ። ይህ ስልክ ማንጋን ያለ ይሄ ስልክ ለምን በደንብ አይፈተሽም? ስልኳ ውስጥ ምን አለ? ማንጋን ያለ ይሄ ስልክ ይህንንስ መረጃ ስለምን ሊወጣ አሁን ተፈለገ? ከዚህ በፊት ይሄ መረጃ ለምን አልወጣም? ለምን ለፖሊስስ አልተሰጠም? ለምን ተደበቀ? ያም ሆነ ይህም ሆነ ይህን ስልክ የያዘው ሰው፣ ይሄን ፎቶ የፖሰተው ሰው ስለ ቀነኒ አሟሟት በአንድም በሌላም በደንብ ጠንቅቆ የሚያቅ ነው። ፍትህ የሚፈልግ ሰው ነው። ይፋ መውጣት ለምን እንዳልፈለገ ባናቅም፣ ይህን ሰው አውጥታችሁ በደንብ ብያዝ ሁሉን ነገር ይናገራል። ያውቃል ማለት ነው። ሚስጥሩ ጥሩ። በራሱ አካውንት ነው የተለቀቀ። ማን ለቀቀው? ቤተሰቦቿ ጋር ነው ወይ ስልኩ ያለው? ያንዷለም ቤተሰብ ጋር ነው ወይ ስልኩ ያለው? ፖሊስ ጋር ነው? ማን ጋ ነው ያለው? ማን ነው ያንገበገበው ስለሷ ሞት? ይሄን ፎቶ አሁን መልቀቅ ምን አስፈለገ? በዛ ላይ ደግሞ እሱ መታሰቢያውን ለቀነኒ አዱኛ ብሎ እሱ ስላለ ብቻ እሱ በተሸለመበት ቦታ ነው እንግዲህ ይህን ፎቶ የተለቀቀና ጉድ የሆነ ማለት ነው። ያሳዝናል። ያው በአንድም በሌላም እንግዲህ እች ልጅ የሞተችው በሰው እጅ ነው። እስካሁን እንግዲህ ይፋ ወጥቶ አንዷለም አንተነህ አልተባለም እንጂ ሁሉም ያው መደባበቅ ነገር ስላለ መሸፋፈን ነገር እሱ ከደሙ ንጹሕ እንደሆነ ተደርጎ ተለቆ ነው ያለው። ይህ ሰው ግን እጁ ካለበት ለምንድን ነው ትክክለኛ ፍትሕ ማይሰጣት? ለዚች ነፍስ ፍትሕ ያጣች ነፍስ የቀነኒ ነፍስ ብዙ ቀነኒዎች ሞተዋሉ። ከቀነኒ በኋላ በፊትም በኋላም ብዙ ፍትህ ያጡ ነፍሶች አሉ። የእሷ ደግሞ ጭራሽ ባሰ፣ ጭራሽ ከፋ። ደም ተገኘ ምንጣፍ ላይ ተባለ። ከዛስ አይ ደም አይደለም ሌላ ነገር ነው ተብሎ ተሸወደ። ካሜራ ላይ ተያዘ ተባለ። ከአንድ ወር በኋላ ካሜራው የተበላሸ ነው ተባለ። እዛ ጋ የተያዘው ነገር ነበረ። በሳንቲም ሊያጠፉ ሲሯሯጡ ነበረ። ይሄን ሁሉ ሰምተናል። ላይብ ላይ አደለ የቀዌ ላይብ ላይ ቲክቶክ ላይ አባት ወንድም ቁጭ ብለው የቀነኒ ቤተሰቦች ሁሉ ነገር ሲፈተፈት ሲዘረገፍ ነበረ ከዚህ ሁሉ መረጃ ግን ነጻ ነ ተብሎ ተለቀቀ በዋስ ተለቀቀ ያው ነጻ ነ ማለት ነው ከስም ምንም ነገር እሱ ላይ ምንም አይነት መረጃ አላገኘንም አላገኘንም ማለት ነጻ ነው ማለት ነው በቃ አንዷለም ምንም አይነት መረጃ አልተገኝበትም ተባለ ማለት እንዴት እሺ ገፈተርኳት እንጂ አልገደልኳትም አለ። መገፍተር ምንድን ነው? እና እሱ ሲገፈትራት ህይወቷ አለፈ ማለት ነው። ወድቃ እንደው ከሆነ እንኳን ወድቃ ሞተች እንኳን ቢባለ ማለት ነው። ግን እኛ ችግር አለብን፣ ኢትዮጵያን በጣም እባቦች ነን፣ ሚስጢረኞች ነን። ገዳይን አሳልፈን መስጠት አንፈልግም፣ ወንጀለኛን አሳልፈን መስጠት አንፈልግም። ማለባበስ ካለው ጋር ማጨብጨብ ምናምን ነው የምናወደው ማለት ነው። ይሄ ነው ችግራችን። ይሄም ነው በየእለቱ ና በየቀኑ ሞት እየበዛብን ያለው። የሰው ልጅ ህይወት እንደ ውሻ ሞት የረከሰበት ይሄ ነው ማለት ነው። እያሳዝናል። ከእለት እለት እኮ የምንሰማው ልጆሮ የሚሰቀጥጥ በጣም የሚያሳዝን ነገር ነው፣ እየሰማን ያለ ነው። ፍትህ ስለሌለች ነው ይሄ ሁሉ። ፍትህ የሚባል ነገር የለም ኢትዮጵያ ውስጥ። በፍጹም ፍትህ የሚባል ነገር የለችም። ምንም ነገር ፍትህ የሚባለው ነገር የለም፣ ጠፍቷል። ቴዲ ህይወቱ ካለፈ ዛሬ አስራ ሁለት ቀኑ። ታዲያ ስለ ቴዲ ማን ነው ገዳይ? ወጣ አልወጣም። ለምን ታፈነ? ሚስጥር ነው። ቤተሰብ ነው ተባለ፣ ያጎት ልጅ ነው ተባለ። እዛው ተሸፈነ፣ ፎቶ አልተለጠፈ፣ ስሙ አልተጠቀሰ። አያችሁ አደለ? ኢትዮጵያ እንዲህ ናት። የኢትዮጵያ ህዝብ እንዲ ነው። በጣም እያቃጠለኝ ነው ያለው የቀነኒ ይባስ ብሎ አሁንም ደግሞ የቴዲም እንደዚሁ በጣም እርር ቀጠል ድብን ያደርጋል። የኢትዮጵያን ነገር ማለት ነው የእውነት በጣም የምትገርሙት ድብቆች፣ ወንጀለኛ መሸፋፈን መደባበቅ ስትወዱ። ስለዚህ የቀነኒ ገዳይ አሁንም ብዙዎቹ እያሉ ያሉት ይውጣልን። ይሄን ስልኩን የያዘው ሰው፣ የቀነኒ ስልክ እጁ ላይ ያለው ሰው መያዝ አለበት እየተባለ ነው። ይያዝና እውነቱን ይናገር። የሚያውቀው ነገር አለ ስለዚች ልጅ አሟሟት። እች ልጅ በአንድም በሌላ ራሷን አጠፋች የሚባለው ነገር ውሸት፣ ማንም አይሰማ። በዛ ላይ በራሷ ቲክቶክ እየተለቀቀ ሁሉን ነገር መረጃ መስረጃ፣ እሷ ራሷ ቀነኒ ናት። ግንባሯ ይታወቃል፣ ጸጉሯ፣ ለለበሰችው ልብስ፣ አንገቷ ላይ ያለው ማተብ ሁሉ ነገሯ፣ ሻሿ፣ ሁሉም ራሷ ናት። ግን በጣም ከባድ ነው። ብቻ እህታችን ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። ፍትህ ያጣች ነፍስ፣ የቀነኒ ነፍስ ያሳዝናል። ገዳይ እንጀራ ይበላል፣ ቁጭ ብሎ ዘና ፈታ እያለ፣ እሟች ቤተሰብ ግን እድሜ ልኩን እያነባ ሁለት ሞት ሆኖበት እያነባ ይኖራል። በጣም ልብ የሚሰብር ነገር ነው። ፍትህ ለቀነኒ ሁላችንም የምንበል እንደ አዲስ ፍትህ ለእህታችን ቀነኒ። ቀነኒ ፍትህ ማግኘት አለባት። የቀነኒ እውነት መውጣት አለበት። ለምን ተደበቀ? ምንድን ነው ሚስጥሩ? ሊገባን አልቻለም። ምንድን ነው ድብብቆሽ? ምንድን ነው ኢትዮጵያን? ለዛም ነው ፍትህ ያጣ ነው። ድብብቆሻችን በዛ። ይሄ አደለ የኛ መጨረሻችን። ጣሪ ልቦና ይስጠን። ያማል